ነው። ራሱ ነው። አንተ እራስህ ምንድን ነህ? እዚህ ምን ትሰራለህ? ምንም እንደምሰራ ራሱ ነው። ኖ እዚህ ኢትዮጵያ ሲጀምር ምን ትሰራለህ? ምንም ታሪኩ ረጅም ነው እና እስካሁን የት ነበርክ?

ውጭ ሀገር እንዳለ የሚጠበቀው ክብሮም ከነ ኪራ ቤት ተከስቷል። በክብሮም መምጣት ኪራ ደስተኛ አይደለም። ምክንያቱም ሰላማዊ ህይወቴን መበጥበጥ አልፈልግም ሲል ተናግሯል። የኪራ አባት እንዴት አድርገው የባለቤታቸውን ህመም ለልጃቸው እንደሚነግሩት ተጨናንቀዋል። አንዱና የምወደው ልጄን የእናቱን የካንሰር ታማሚነት ነግሬው ልቡ ሲሰበር እንዴት አድርጌ ከዚህ ስብራት ውስጥ ልጠግ ነው እችላለሁ እያሉ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በጽናት ድራማ ክፍል ስልሳ አምስትን የምናይ ይሆናል። የችግር አባት ለክብሮም ደውለዋል። ይህ ሳይኮሎጂ የሚባል ነገር አልተወህም ወይ? መቼ ነው ዓይንህን የማየው? በጣም ናፍቀኛል ልጄ መቼ ነው ዓይንህን እያየሁ የምናወራው? እያሉ ነው። ታዲያ ወሬያቸውን ሳይጨርሱት ስልኩ ተዘግቶባቸዋል። አሁም ጓደኛው ኪራ የእናቱን የካንሰር ሕመምተኛነት ሲሰማ ምን ሊሰማው እንደሚችል እያሰበ እየተጨናነቀ ነው። መራዊ ታውቃበታለች። ለምንድን ነው የምትጨናነቀው? ንገረኝና ልጋራህ። ካለዛ ምንድን ነው ትርጉሙ የእኔ ጓደኛነት እያለችው ነው። የሚያሳስበው ነገርም የኪራ ጉዳይ እንደሆነም ይነግራታል። አዎ የሱ ነገር ያሳዝናል አሁን ደስታውን አጣጥሞ ሳይጨርስ በእናቱ በኩል የሚሰማው ሀዘን ልብ ይሰብራል፣ አለች። አዎ እናት እኮ መተኪያ የላትም አለ ናሆምም። ታዲያ እንደምንም ብለው ጽናትን አሳምነው መናገር እንደሚፈልግ እየነገራት ነበረ። ይህንንማ እምነት አጎደልክ ማለት ነው ጋሽ እኮ ከጽናት በስተቀር ማንም እንዳይሰማ አስጠንቅቀው ነው የነገሯት አለች መሪዊትም። ናሆምም ከበደኝ እኮ ምን አባቴ ላድርግ እያለ ነበር ኪራ ለእናቱ ደውሎ ነበረ። እናቱም እያሳላቸው ነው። ምን ነው አሞሻል እንዴ? ምን ሆነሽ ነው እያለ እየጠየቀ ነው። አሟቸው እንደሰነበተም ይነግሩታል። በቃማ አያቴን ወንድሞቼ ያስታማት አንቺ ነይ እያለ ነበር። ወደ ኪራ መኝታ ክፍልም አባት ይመጣሉ። ወተን ዞር ዞር ብለን እንምጣ እያሉት ነው። አባ እናቴን አሟታል መስለኝ አባትም ከኪራን ደበት ይህን ሲሰሙ በጣም ይደነግጣሉ። ምን ነው ይላሉ። ብርድ መቷት አልመሰለኝ እያሳላት ነው፣ እንደዛ ነው ኔ ብላትም አልሰማለችኝ አሉ። አባትም ኪራም ካልሆነን ኔ ህጄ አመጣታለሁ። እንደዛም አይሆንም ለምን ትለፋለህ በማለት ይመልሳሉ። አባትም ምሳ ሰዓት ሆነና ምግብም ቀረበ። ጽናት ግን ወደ ኩሽናዋ ለመሄድ እያሰበች ነው። ቁጭ በይ እንጂ አብረሽ ተባለች። አይ እኔ እኮ በልቻለሁ አለች እየተርበተበተች። ጽናት ፍርሃት ቢጤ አጭሮባታል። ኪራም ጧት አይደል እንዴ የበላሹ? በማለት እንድትቀመጥ ያደርጋታል። እያጎረሳትም ነበረ። አስተካክለህ አጉርሳት እንጂ ይህንማ እኔ ላስተምርህ እንዴ? በማለት አባትም እንዴት አድርጎ ፍቅር መስጠት እንዳለበት ልጃቸውን እያስተማሩት ነበር። ኪራ ለናሆሜ በመደወል የሆነ ሴትዮ እንደታመመች ና እሷን መጠየቅ እንዳለባቸው እየነገረው ነበረ። ናሆሜም እመጣለው እያለው ነው። የሆነ ቦታ ተቀጣጥሯል ከዛ እንደሚገናኙም እንደሚጠብቀው ነግሮት ስልኩን ዘግቶታል። ታዲያ ከናሆሜ ጋራ በቀጠሯቸው መሰረትም ተገናኝተዋል። ውጭ ሀገር ሄደ የተባለው ና የተሸኘው ክብሮም ጎዳና ላይ ተቀምጦ ጋሽን ምን ልበለው፣ ያም ሁሉ ገንዘብ አስጨርሾ ሳበቃ ሁሉ ነገር በዘመድ የሚሰራባት ሀገር እየኖርን ህልሜንና ራዕይን ማሳካት አልቻልኩም። አሁን ምን ብዬ ለጋሽን ልናገር? እያለ ብቻውን እየተጨናነቀ ይገኛል። ኪራ አባት በጣም ደብሯቸዋል። ልጆችን ምን በላቸው? አሁንማ ቤቱም ሊበላይ ነው። እስኪ ወጣ ብዬ እግሬን አፍታት ጄ ልምጣ። ስራ የሌለው ሰው ግን እንዴት ነው ቀኑ የሚመሽለት እያሉ ነው። ኪራ ከርቀት ክብሮ ምን አይቶታል። ያ ክብሮም አይደለም እንዴ ይለዋልና ሆሜን ምን ነው በምናብህ እያ የሆኑ ውጭ ሀገር የሄደ ሰው እንዴት ክብሮም ትላለህ እያለ ሊያምንለት አልቻለም። ወይም በምናብህ የምትስለው ከሆነ ናፍቋል ማለት ነው። ኪራም እንዴት እሱ ሊናፍቀኝ ይችላል በማለት ተያይዘው ትተውት ሄዱ። ሀሴት አባት ለኪራ አባት ደውሎ ነበረ። ሰርግ እየጠሩት ነው። ታላቋ ተቀምጣ ትንሿን ልድራት ነው። ኪራስ ደህና ነው ወይ እያሉ ነው። ኪራን በቅርቡ ልድረው ነው። ታላቅና ታናሽ የሚባል ነገር የለም እህል ውሃ የፈቀደውን ነው የሚሆነው እያሉ ነው። በዚህ ሁኔታ እያወሩ ባሉበት ሰዓት ክብሮምን ይመለከቱታል። እሳቸውም በድንጋጤ እዚህ ምን ትሰራለህ በማለት ይጠይቁታል። አባትም ክብሮምን አባብለው ወደ ቤት ያመጡታል። የተፈጠረውን ነገር አንድም ሳትጨምር ሳትቀንስ ተናገር ተባለ። ክብሮምም በመደናገጥ አባዬ በጣም አጥፍቻለሁ፣ ይቅርታ። ደግሞ ፈተናውን አልፍ የነበረ ወደ ውጭ ሀገር የሚያስወጣኝን ግን ሁሉም ነገር በዘመድ ሆነና ያሰብኩት አልተሳካም። ደግሞ ያን ሁሉ ገንዘብ ከሰጡኝ በኋላ እንዴት ብዬ ተመልሼ ያንተን አይን ለማየት እደፍራለሁ፣ በማለት ይመልስላቸዋል። እሳቸውም ይህንን ካንተ አልጠብቅም፣ ቢችል እኮ ኪራ እንዳንተ እንዲሆንልኝ ነበር ምኞቴ አሉ። ክብሮምም ይቅርታ ጋሼ፣ በጣም አጥፍቻለሁ። አባትም ሶስት ወር ሙሉ እንደዛ ስትሸነግለኝ የነበረው ለምንድ ነው? ወደ ቢሮስ ለምን አልተመለስክም? ክብሮምም በገዛ ፈቃዴ ለቅቄ እንዴት ብዬ ልመለስ አባትም ከኪራ ክፍል እንዲያርፍና በኋላ ማውራት እንደሚፈልጉ ነግሯቸው ወደ ኪራ ክፍል እንዲሄድ ያደርጋቸዋል። ኪራ ለጽናት ክብሮ ምን እንዳየ ይነግራታል። እየቃዥ መሆን አለበት እንጂ እንዴት ልታዩ ቻልክ? ስለሱ ግን ጋሽ ሲያወሩ ሰምቻቸዋለሁ አለችው። እሺ፣ ልብሴን ልቀይር ና፣ በኋላ እንገናኛለን ብሏት ወደ ክፍል ሲገባ ክብሮምን አልጋው ላይ ተዘርሮ አገኘው ክብሮም ነው እንዴ አለ ተጠጋውም አረ መሆን የለበትም በህልሜ ነው እየቃዥው ነው ክብሮምም ከተዘረረበት ተነሳ አረ ራሱ ነው አለ ኪራ ክብሮምም እንዴት ነው ኪራ በማለት ተነስቶ ሰላም ይለዋል ኪራ ግን እንደቆመ ፈዞ ቀረ እዚህ ምን ትሰራለህ ማለቴ ኢትዮጵያ ውስጥ ሆቴል ነበርኩኝ ብሬ ሲያልቅ ደግሞ የሆኑ ስራዎችን እየሰራው ቤት ተከራይቼ መኖር ጀመርኩኝ አለ። ኪራም ከፍተኛ የሆነ ስጋት አደረበት። ምን ልታደርግ መጣህ? በማለትም ይጠይቀዋል። ህይወት አጋጣሚ ናት። ከጋሽ ጋር አስተዋወቀንና እዚህ እንድንመጣ አደረገኝ። እዚህም አትኖርም፣ ሰላማዊ ህይወቴ እንዲደፈርስ አልፈልግም አለው። ለምንድነው ግን እስከ ዛሬ ድረስ ድፍን ጥላቻ ለእኔ ያለህ? አለ ክብሮም። ምክንያቱም በእኔ በምለው ነገር ማንም እንዲመጣብኝ ስለም አልፈልግ አለ። እሱ እኮ ያለፈ ታሪክ ነው፣ አለው ክብሮም። ኪራም ተናዶ ወጣ። ይህ ግልፍተኝነትህ ዛሬም አለቀቀህ ማለት ነው፣ አለ ክብሮም። አባት ክብሮም እና ኪራን ለማስታረቅ ተሰልፈዋል። ሁለታቸውንም እየተቆጧቸው ነው። ኪራ ይቅርታ አጠያይቅህ ከልብ አይደለም በደንብ ይቅርበል። የኪራን ሁኔታ የተመለከተው ክብሮም በቃ ሄዳለው። አትሄድም፣ መታረቅ አለባችሁ እያሉና የአባትነት ወጋቸውን ሁለታቸውንም ለማስማማት እየጣሩ ባሉበት ሰዓት ሰናይትና ጽናት ይከሰታሉ። የማይሆን ሰዓት መጣን አለት ሰናይትም፣ አባትም ይቅርታ ጽናት፣ እናንተ ወደ ውስጥ ቆዩ ይሉና እንዲወጡ ያደርጓቸዋል። ጽናትና ሰናይትም ወደ መኝታ ክፍል ያመራሉ። ቁልፉ የተቀመጠው ግን ሳሎን ነበረ። እንዴት እናውጣው? ዛሬ ውጭ ማደሬ ነው እያሉ ሁለታቸውም እየተጨናነቁ ነው። ጽናትም እስቶብ እንደለኮሰችና እሱን ልታጠፋ እንደምትሄድ ነግራት ትወጣለች። ብቻዋን እያለች ክብሮም ይመጣል። ይቅርታ ልውጣልህ አለችው። አይ ችግር የለውም ቁጭ በይ አላት። ወሬም ቀጠሉ። ስማቸውንም እርስ በርሳቸው ተዋወቁ። እዚህ ነው ወይ የምትኖሪ አላት። ከዛ ቤት እንደማትኖርም ነገረችው። ይሄ ቤት ግን የመጣው እንግዳ ሁሉ የሚያርፍበት ነው እንዴ አለችው። ቤት ውስጥ አልነበረም እኛ አረፍንበት እንጂ አለ ክብሮም። ይቅርታ እኔ እኮ ያመልጠኛል፣ አንተን ለመናገር አስቤ አልነበረም። አይ ይሄ እኮ የማይካድ ሀቅ ነው፣ እውነት ትለሻል አላት። ሰናይትም ተቀይሞብኛል ብላ ስለምታስብ ነገሩን ለማሳመን እየሞከረች ነበረ። ክብሮምም ተይው አታስረጅኝ ከእውነታ የሚሸሽ ሰው አይደለውም። ዋው ያልከውን ከኖርከው ጥሩ ነው አለችው ሰናይት። አንቺ ግን እንዴት ጥሩ ነው አልሽ? ይህን ማንነቴን ብዙ ሰው አይቀበለውም ነበር አላት። ምክንያቱም እውነትን በመሸሽ ራሷን የምትጎዳ ሴት አውቃለሁ። አንቺ እንዳልሆንሽ ተስፋ አደርጋለሁ አለ ክብሮም። እኔማ በሆን በምን እድሌ ባለመሆንሽ እንኳን ብዙም አትከፊ አላት። ምክንያቱም ብቸኛዋ ታማሚ ብትሆን እናት የልጆቿን ህመም ሰብስባ ትታመምና በሽተኛ ትሆን ነበር በማለት ይገልጽላታል። ዋው የሚገርም አገላለጽ ነው ብለው ከመኝታ ክፍል ትወጣለች። እሱም አመሰግናለሁ አላት። ኪራ በክብሮም መምጣት ደስተኛ ስላልሆነ ምን እናደርግ እያለ ጽናትን እያማከራት ነው አባትህን እንዲከፋው አትፈልግም አይደለም ስለዚህ ሲቆይ ወይስ በእኔ እምነት የለም በጣም አምንሻለሁ እንጂ ከራሴ በላይ ታዲያ እሺ በለውና ይቆይ ያለችው ኪራም በጽናት ሀሳብ ተስማማ እኛ ለሰዎች መልካም ብናደርግ መልሶ ይደረግልናል በማለት ኪራን አሳመነችው ኪራም በጽናት ሀሳብ ተደሰተ ወደ መኝታ ክፍልም በማምራት ክብሮም ብሎ ከአንድ በቱ ቃል ሲያወጣ እባክ ታግሰኝ፣ ጋሸላ ለማሳዘን እዚህ ቤት እስከመወጣ ድረስ ታገሰኝ አለው። ራም እንደዛ ሳይሆን እስከፈለግከው ድረስ እዚህ መቆየት ትችላለህ ለማለት ነው አለው። ክብሮም ተገረመ። እንዴት ሀሳብ በአንድ ጊዜ ልትቀይር ቻልክ? በማለት ኪራን ጠየቀው። ኪራም ውፋ ነገረችኝ። ውፋ ማለት ጽናት ናት። እንዴት ልታውቅ ቻልክ? መቼም ናት በመካከላችን ያለችው ሌላ ማሌል ይችላል አለ። በእርግጥ ትክክል ነህ። እኛ ወንዶቹ ያልቻልነውን እሱ አስማማችን አለው የኪራ አባት ብቻቸውን። እነዛ አስቀያሚ ዓመታት ለልጄ እንዳልነግረው አስመላኝና አስገዝታኝ ነበረ። አሁን ምንም ሳልነግረው ልድረው ነው ግን ልጄ የእናቱን መታመም ሲሰማ ሲሰባበርና እንዴት አድርጌ ልጠግነው እንደምችለው አላውቅም። ብቻ ከጽናት ጋር ተመካክረን የምናደርገውን እናደርጋለን፣ ለአስቱዬም እደውልላታለሁ እያሉ ነበረ ብቻቸው። ጽናት ወደ ጓደኛዋ ወደ ምሩ ቤት አምርታለች። ጥሩ የፍቅር ጊዜ እያሳለፉ እንደሆነ ሁለታቸውም ሲጨዋወቱ ከቆይ በኋላ አሁን ያስጨንቃት የቴቴ ጉዳይ እንዴት አድርጋ ለኪራ መንገድ እንዳለባት ነው እሱንም ከጋሼ ጋር ተመካከሪ አለቻት ሽም ቢሆን አሁን እንዳትናገሪ ብለው አስጠንቅቀውኛል በማለት ለመራዊት እየነገረቻት ነበር መራዊትም የበለጠ ነገሩ እየተደበቀ ሲሄድ ህመሙ ከባድ እንደሚሆን እየነገረቻት ነበር እኔ ምን አውቃለሁ ለሰሚም ግራ ነው አለች ጽናት ጥናት ደረጃው ልትወጣ ስትል ክብሮም ወደ ታች ሲወርድ ሁለታቸውም ተገጣጥመዋል። ታዲያ በእጇ የያዘችው ውሃ ላዩ ላይ ተደፍቶባታል፣ እሷንም አስደንግጧታል። አሁንም አስደንገጡን አልተውከውም አይደል? ደህና ልብሽ ሳበቃ አቆሸሽ ግብኝ እያለችው ነው። ቅንዴቷም ወዲያውን አስታስቆ እንድትመለስ ያደርጋታል። እስኪ እንደ ወንድም አንዳንድ ምክሮችን ልለግስሽ፣ በማለት ምክሩን ይቀጥላል። አንዳንድ ነገር ሰውራት ከቆየ በኋላ የነቶሎቶሎ ቤት ግድግዳው ሰንበሌጥ እንዳይሆን ቀስ ብለሽ ፍቅርሽን ገንቢው። ኪራ እንደሆነ ተናዳጅ እንደሆነ አውቀዋለሁ። ወንድሜ ግልፍተኛ ነው አንቺ በጥበብ እንድትመሪው፣ በማለት ምክሩን አስተላልፎላታል። በመጨረሻም አመሰግናለሁ ብለው ተሰነባብተዋል። እንግዲህ ዛሬው ቪዲዮ ይህን ይመስላል። ቅጥ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ፣ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡ ነው ክበሩልኝ።